ስለ ተወዳጇ አርቲስት መሰረት መብራቴ ያልተሰሙ ሶስት ወንዶች የተፈራረቁበት የፍቅር ታሪኳንና ለብዙ ዓመታት ያላንዳች እንከን የዘለቀ ትዳሯን በተመለከተ እየወጡ ያሉ አስደንጋጭ መረጃዎችን እንዲሁም በቅርቡ ስለተፈጠረው ከሕዝብ ጆሮ የተደበቀው አስደንጋጭ መረጃዎችን አጠናክረን ይዘን መጥተናል። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በመዲናችን አዲስ አበባ ካሳንችስ ግቢ ገብርኤል አካባቢ ከእናቷ ገነት ሲሳይና ከአባቷ አቶ መብራቴ የተወለደችው መሰረት መብራቴ የመጀመሪያ ደረጃ ትምህርቷን እዛው ካሳንችስ አካባቢ ተከታትላለች። በዳግማዊ ሚኒሊክ ትምህርት ቤትም ሁለተኛ ደረጃ ትምህርቷን አጠናቃለች። ክርስትና ከተነሳችበት የባታለማርያም ቤተክርስቲያን እስከዛሬ ዛሬ የተለይታ እንደማታውቅ የምትናገረው አርቲስቷ በቤተክርስቲያን የሰንበት ተማሪ በመሆን ለበርካታ ዓመታት በስነ ጽሁፍ በትወናና በዝማሬም አገልግላለች። ያኔ ሀገራችን እንደ ዛሬው በፊልም ሳትትለቀለቅ ነበር። መሲ በሀገራችን አንድ በሆነው ኢቲቪ የቴሌቪዥን ጣቢያ ብቅ ያለችው የሻማምባ በሚል ድራማ ነበር፣ ወደ ህዝብም የተዋወቀችው በመድረክ ላይ የሾሩ የተመልካችን ቀልብ ይዞ ታሪክን መንገር አብራቱ የተወለደ እንደሆነ የሚያውቋት ሁሉ ይመሰክሩላታል። ታዲያ ይሄ ተሰጥኦ ከቤተ ክርስቲያን ግቢ አድርሷት የቤተ ክርስቲያን ቲያትሮችን መተወን ጀመረች። ታዲያ ይሄ በቤተ ክርስቲያን ያሳየችው ድንቅ ብቃቷ የሻማንባ ደራሲ የሆነውን የዳንኤል አበበ ዓይን ውስጥ እንድትገባ አደረጋት። በቤተ ክርስቲያን መንፈሳዊ ቲያትሮች በመስራት የትወና ህይወቷን የጀመረችው መሲ የሻማምባ በተሰኘ ተከታታይ ድራማም በመሪ ተዋናይነት ገና በ16 ዓመቷ የተጨበጨበለትን የትወና አቅሟን በማሳየት በኢትዮጵያ ፊልም አፍቃሪዎች ዘንድ ስሟን ለማተን በቅታለች። በጊዜው የሻማምባ ደራሲ በድርሰቱ የሳላትን ገጸ ባህሪ ተላብሳ ነፍስ ዘርታና ሁና የምትጫወትለትን ሴት እየፈለገ ሳለ ነበር መሲን በቤተ ክርስቲያን ቲያትር ድንቅ ብቃቷን የተመለከተው። በችሎታዋን በመገረም የሻማምባ መሪ ገጸ ባህሪን እንድትጫወትለት ይጋብዛታል። ለመሲም ቢሆን ይሄ እድል በጣም አስደሳችና የህይወቷን አዲስ ምዕራፍ የገለጸ ነበር። በኢትዮጵያ የቲቪ ፕሮግራምም ትልቅ ለውጥ ያመጣ ክስተት ነበረ። በመጨረሻም በቆራጥነትና በትጋት በመስራት ውጤታማና ስኬታማ ለመሆን በቃች። የመጀመሪያ ስራዋ የሆነው የሻማምባም የተጨበጨበለት ስራ ነበረ። በፊልም አፍቃሪያን ዘንድም አድናቆትን ያጎረፈላት ስራ ነበረ። መሲም የሰው አድናቆትና ፍቅር ብርታቱኗት በርካታ ስራዎችንም ለመስራት በቃች። ፊልሞች፣ ተከታታይ ድራማዎች፣ እንዲሁም ደግሞ በርካቶች የማይደፍሩት የመድረክ ቲያትሮችን ጨምሮ በመስራት ይበልጥ በህዝቡ ልብ ላይ ነገሰች። በመላው የኢትዮጵያ ህዝብ ዲግሪዋን ይዛ የቤት ሰራተኛ ሁና ሲርባት እየተራቡ አሰሪዎቿ ሲደርሱባት ደግሞ አብረዋት በፍርሃት እየተራዱ በተመለከቱት በገመና ተከታታይ ድራማ ያስታውሷታል። በኢትዮጵያ የተከታታይ ድራማ ታሪክ ገመና ረጅሙና በርካታ ተመልካቾችን ይዞ ዘለግ ያለ ጊዜ ተጓዘ ተወዳጅ ድራማ ነበረ። ከገመና ድራማ በኋላም በኢቢኤስ ሲተላለፍ በነበረው ከቀናት መካከል በተሰኘው ተከታታይ የቴሌቪዥን ድራማ ላይም በመሪ ተዋናይነት ተሳትፋ ድንቅ የትወና ብቃቷን ማሳየቷንም እናስታውሳለን። ከዚህም ባሻገር የፍቅር ሽሚያ፣ ዳግማዊት፣ የሞሪያ ምድር፣ ጉዲፈቻ፣ ህርት ዜማ ህይወትና ንጉሥ ናሁሰናይ ድንቅ የትወና ብቃት ካሳየችባቸው ፊልሞች መካከል ተጠቃሽ ናቸው። በሁለት ሺህ ዓመተ ምህረት ላይም ሚሊኒየም ሲከበር ምርጥ ወጣት አርቲስት ተብላም ከወቅቱ ፕሬዚዳንት ከአቶ ግርማ ወልደይስ እጅ ሽልማት ተቀብላለች። በተወዳጁ ገመና ድራማ ላይም በምርጥ ሴት ተዋናይነት ዘንድ ተሸላሚም ሆናለች። ታዲያ መሲ ከትወና ውጪ በርካታ ማስታወቂያዎች ላይም እናውቃታለን። ለቁጥር የሚያዳግቱ የማስታወቂያ ስራዎችንም ሰርታለች። ለበርካታ ድርጅቶችም የብራንድ አምባሳደር በመሆን እየሰራች ትገኛለች። ከስራዋ ገኑ ለጎን ለሀገር እና ለወገን የሚጠቅሙ ስራዎች ላይ መሳተፍ ደስታን ይሰጠኛል የምትለው መሲ በርካታ የበጎ አድራጎት ስራዎቿ መገለጫዎቿ ናቸው። የኢትዮጵያ ልብ ህሙማን ማዕከልም አምባሳደር በመሆን ለአምስት ዓመታት ደከመኝ ሰለቸኝ ሳትል እያገለገለች ትገኛለች። ለኢትዮጵያ የልብ ህሙማን ማዕከልም በርካታ ስራዎችንም እየሰራች ትገኛለች። ማዕከሉ በርካታ የልብ ህሙማን ህፃናት ጋር የሚሰራ ድርጅት ነው። አቅም ለሌላቸው ህጻናትም የነጻ አገልግሎት ስለሚሰጥ ድርጅቱ በጣም በርካታ ገንዘቦች ያስፈልጉታል። በዚህም ደግሞ መሲ ድርጅቱ ገንዘቦችን እንዲያገኝ በማድረግ ጉልህ ሚናን ተጫውታለች። የተለያዩ የበጎ አድራጎት ስራዎችንም በመስራት የመልካም ልብ ባለቤት መሆኗንም አስመስክራለች። ወደ ፍቅር ህይወቷም ስንገባ የመጀመሪያ ፍቅሯ የሆነው የአዲስ አበባው ተወላጅ የሆነው መልከ መልካም ወጣት በፍቅር ልቧን ቢያቀልጠውም ገና በልጅነቷ አህዱ ያለችው ፍቅር መሻገር አቅጦት ባጭሩ ተቀጭቶ መሲም የመጀመሪያ ፍቅር ታሪኳን በመጥፎ ጅማሪ ጀምራለች። ታዲያ መሲ ከበርካታ ጊዜያት በኋላ እንደገና ልቧ በሌላ ወንድ ተሸነፈ። ይሄም ወጣት ኤፍሬም ሙላቱ ይሰኛል ይገኛል የታላቁ ሙዚቀኛ የኢትዮጵያ የጃዝ አባት ሙላቱ አስታጥቄ ልጅ ነው ኤፍሬም ትውልድና እድገቱ በአዲስ አበባ ሲሆን የህይወቱን ክፍል የውጭ ሀገራትን በመዘዋወር ያሳለፈው ወጣት ነው ከዛም በኋላ ፊቱን ወደ ኢትዮጵያ ፊልም ኢንዱስትሪ በማዞር የፊልምና የሙዚቃ ስራዎችን ፕሮሞት በማድረግ ሰርቷል የፊልም ፕሮዲውሰርም ነው ጥቂት የማይባሉ ፊልሞች ላይም በትወና ተሳትፏል ታዲያ ይህ አጋጣሚ ከመሲ ጋር አስተዋውቆታል በስራ አጋጣሚም አብሮ በመዋል ተቀራረቡ ከዛም ወደ ፍቅር ገቡ። የሚያውቋቸው ሁሉ የሚቀኑባቸው ፍቅረኛሞችም ሆኑ። ታዲያ ይህ የብዙዎች አይን ማረፊያ የሆነው ግንኙነት ሳይዘልቅ ቀርቶ በመጣላት ተቋጨ። ታዲያ ይህም የመሲህ ያልተሳካ ሁለተኛ ግንኙነቷ በመሆን አልፏል። ከኤፍሬም ሙላቱ ጋር ከተለያየች በኋላም ከየትኛውም የፍቅር ግንኙነት ራሷን ቆጥባ ስራዋ ላይ ትኩረት አደረገች። መሲም በዛን ጊዜ እጅግ አዝና እንደነበርና ፍቅር ለኔ አይሆንም እስከ ማለት ደርሳ እንደነበር የቅርብ ሰዎቿ ይናገራሉ። ነገር ግን በሃይማኖቷ ጠንካራ ስለነበረች ያደገችውን ቤተክርስቲያን ስለነበረ ሁሉንም ለእግዚአብሔር በመስጠት አልፈዋለች። የኔ ያለውን ወንድ እግዚአብሔር ይሰጠኛል በማለትም በእግዚአብሔር የተባረከውን ቅዱሱን ጋብቻ ስትጠብቅ ቆየች። ታዲያ ጥበቃዋን ፍሬ አፍርቶ የዘመናት መሻቷ ተሟልቶላት ዘውዱ ሽባባው ከተባለ የታ ታላቋ የሙዚቃ ንግስት እጅጋየሁ ሽባባው ጂጂ ወንድም ከሆነው ሰው ጋር ግንኙነት ውስጥ ገባች። ግንኙነታቸውም አድጎ ወደ ትዳር ገቡ። ትውውቃቸው መሲ ለስራ ወደ ሀገር አሜሪካ ባመራችበት ወቅት ነበረ። የጋብቻ ስነ ስርዓታቸው የተከናወነውም ሚያዝያ 3 2010 ዓ.ም ነበር። ሰርጋቸውም ባህላዊ፣ ሀገራዊ ለዛ ያለው ነበረ። ከአልባሳት ጀምሮ ስነ ስርዓቱ በጣም የሚያምር ነበረ። የሰርግ ፕሮግራሞች ከሌሎች አርቲስቶች አንጻር ሲታይ እጅግ አግራሞትን የሚያጭር ነበር። በጣም ጥቂት የሁለቱ የቅርብ ሰዎች ብቻ በተገኙበት የተከናወነ እዩኝ እዩኝ ያልበዛበት ሰርግ ነበር። ታዲያ የመሲ ሰርግ ከተሰማ በኋላ ብዙዎች አድናቂዎቿ ጋር ይነሳ የነበረ አንድ ጥያቄ አለ። ካገባች ቆየች ለምን ልጅ አትወልድም የሚል ነበር። መሲ በኢትዮጵያ ልብ ሕሙማን ማዕከል ላይ ለህፃናት ያላትን ፍቅርና እንስፍስፍነት የተመለከተ ሁሉ ይህንን መጠየቁ አልቀረም። በዚሁም ጉዳይ ታዲያ በርካታ አሜቶችንም አስተናግዳለች። መሲ መሃን ናት፣ መውለድ አትችልም ከመባል አንስቶ ባለመውለዷ ትዳሯን ፈታች እስከሚሉ አልባልታዎች ድረስ አስተናግዳለች። አይደለም እድሜው አልፎ ነው የሚሉም አልታጡም። በማህበረሰባችን ያለ መውለድ ችግር ሙሉ በሙሉ ለሴቷ የሚሰጥ በመሆኑ ጫናው በሚስትየቱ ላይ ይበረታል። ታዲያ ይህን ነገር ለማለፍ ትልቅ የስነ ልቦና ጥንካሬም ይጠይቃል። ሳይንሱም እንደሚለው አንድ ሴት ምንም የመውለድ ችግር ሳይኖርባትና የወሊድ መከላከያ ሳትጠቀም በአንድ ወር ውስጥ የማርገዝ እድሏ 20 ፐርሰንት ሲሆን በስድስት ወር ውስጥ ደግሞ 60 ፐርሰንት፣ እንዲሁም ደግሞ በአንድ ዓመት 85 ፐርሰንት ነው ብሎ ነው የሚያስቀምጠው። ለሁለት ዓመት የሚሞክሩ ደግሞ 95 ፐርሰንት የማርገዝ እድል አላቸው ነው የሚለው ሳይንሱ። 15 ፐርሰንት የሚሆኑ ጥንዶች በአንድ ዓመት ውስጥ ምንም አይነት የወሊድ መከላከያ ሳይጠቀሙ ቋሚ የግብረ ስጋ ግንኙነት እያደረጉ የማርገዝ ችግር ያጋጥማቸዋል። ይህም የመካንነት ወይም ያለመውለድ ችግር አጋጥሟቸዋል ተብሎ ሕክምና ይጀመርላቸዋል። የሴቷ እድሜ ከ35 ዓመት በላይ ከሆነ ለስድስት ወር ሙከራ አድርጋ እርግዝና ካልተፈጠረ የመካንነት ሕክምና መጀመር አለባት የሚል ነው ሳይንሱ የሚያስቀምጠው። መውለድ ያለመቻል እጅግ በርካታ ምክንያቶች ሲኖሩት፣ አንዳንዶች ወደ 20 የሚሆኑ ይህ ነው የሚባል ምክንያትም የላቸውም። መሲም ጫናውን ተቋቁማ ለመውለድ የበርካታ ገዳማት እንደጅ ግጣለች ታዲያ፣ መሲ ለጊዜው ከህዝብ ጆሮ ደብቀው የቆየች ቢሆንም በመጨረሻም ግን የልጅ እናት መሆኗን መሰማቱ አልቀርም። ለብዙ ጊዜያት ባሉባልታ ደረጃ ቢወራም በመጨረሻም ራሷ አረጋግጣለች። ታዲያ ብዙዎችም መውለድ አትችልም እያሉ ቢያሟትም ያመነችው ያገለገለችው እግዚአብሔር የልጅ እናት አድርጓታል። አድናቂዎቿም ደስተኛ ያደረገ መረጃ ነበረ፣ እኛም ልናካፍላችሁ ወደድን። እኛም መሲን ቀሪ ዘመኗ የተባረከ ከዚህ በላይ ስኬት የምታይበት በሌላ ልጅም የምትባረክበት ብዙ ወሬዎችን ሲያወሩባት የነበሩትን የምታሳፍርበት ጊዜ እንዲሆን ተመኘን። የዛሬን እዚህ ጋር በቃን። አብራችሁን ስለቆያችሁ እናመሰግናለን።